አብዲን አያሳማመኝም ብለሽ ብትለቂ አሁንም መጥቼ እደበድባለሁ ይለኛል። አያፍርም እኮ አሁንም መጥቼ እደበድብሻለሁ። አብዲን የደበደበኝ ያመመኝ በአብዲ ድብደባ ምክንያት ነው። እንዳት ወድቅ ያመመኝ በይ ይለኛል። በቃ ሞት እንኳን ቢመጣ ሞት አትፈሩ። ሌላው ይቅርና ውሃም ያጠጣ ውሃ። ከዚህ አንስቶ እኔ በዛ ሰዓት ከአብዲ ጋር በወጣሁበት ሰዓት ማለት ነው መንገድ ላይ ስደርስ ራሴን አዞረኝ ራሴን አዞረኝ ራሴን አዞረኝ። ደም ነበር ባፍንጫ የሚመጣው። በቃ ደም እየወጣኝ ደም ደም እንደዚህ ደም አያችሁ፣ ደም እንደዚህ ሁለት ሶስት ላይ ደም ፈሰሰኝ። መንገድ ላይ ያለው እኔ ነስር፣ በህይወቴ በህይወቴ አንስሮኝ አያውቅም ነስር የሚባል እኔ እንኳን አይደለም፣ እኔ በዘራችን ራሱ ነስር የሚያነስረው ሰው የለም። አያነስረንም ማለት ነው። ልክ እንደ ነስር የማይቋረጥ ደም ባፍንጫዬ ባፍንጫ ባፍንጫ ባፍንጫ በጣም ፈሰሰ። የለካ እሱን እንደዚህ እያደረገ አጋጨኝ ራሴን። ያን አበጣብጦ ነው እንደዛ ደም እንድፈሰኝ ያደረገኝ ማለት ነው። በቃ ደም በደም ደም በደም ደም በደም። ከዛ ወደ ስራ ልሄድ ያልኩትን ቀጥ ብዬ ወደ ቤት የመጣሁኝና እንደዚህ አክኝ በፋይን። ከዛ ሩጬ እዚህ ከኛ እኔ ካለሁበት ወደ ላይ ወጣ ብሎ ተራራ አለ እሱ ጋር የሆነ የማውቀው ልጅ ነበረ እንቧይ አምጣደኛኩት የእንቧይ ቅጠል ይዞ ልጅ እሱን ራሱ አፍንጫ ይከትቼ ሊቆም ነው ሞቅ ባለፈው እያለቀኩትን ቪዲዮ አይታችኋል። ከዚም ቀን ጀምሮ እኔ አመመኝ ማለት ነው። ምንድነው ያመመኝ? አብዲ ከዚህ በፊት ሱመያ እንደሄደች የሄደችበትን ቦታ ተናገሪ ብሎ ከዚህ በፊት ጆሮዬ መቶኝ ነበር ማለት ነው እንደዚህ ባህለኛው ነበር እና የመታኝ ግርግዳ ጋ ከጎና አጋጨኝ። ሰኢድ መቶ ዲዋን ያጣችው ቀን ማለት ነው። ከዛ ሶሱ ሁሉ ያማኝ ነበረ አተወኝም ነበረ ግን ባለፈው እንደ አጋጣሚ ሲመታኝ ስለ በርግጫ መታኝ። ከዛ ኩላዥ ምናምን ሰውነት ሁሉ የመታኝ ቁስል ሆነ ማለት ነው። ከዛ ሐኪም ቤት ሄጄ ምናምን ግሉኮስ አስደርጌ እዛው ስንት ሰዓት የገባው መሰላችሁ? ጠዋት አራት ሰዓት ተኩል የገባሁኝ ሌሊት ስድስት ሰዓት ተኩል ነው የወጣሁት ማለት ነው። በጣም አመመኝ። በቃ ቀጥ ማለት እንደዚህ ውጋት ለቀቀብኝ። እዚ ላይ የረገጠኝ እንደዚህ አድርጎ በእርግጫ የመታኝ እዚ ጋር ውጋት ለቀቀብኝ፣ ለነግራቸው የማልችለው ውጋት ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም። ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙት ይበል አለ። ሀገራችንን ሰላም ያድርግልን። ዛሬም በአዲስ ቪዲዮ ብቅ ብያላችኋለሁ። እንግዲህ ሰሞኑ የጭውውት ቪዲዮ ማለት ነው። እኔ የሰላምን ፓስፖርት ለመቀበል ሰኢድ እና አብዲጋ ነው ስላሉኝ ሌላ ቦታ አስፈልገው ስላላገኘሁት ሰኢድን እዛ ቤት ሄጄ ከቦርሳ ከሴርሻን ጣውቅ የሰላምን ፓስፖርት አገኛለሁ ብዬ ለማምጣት ሄጄ ነበረ። የአብዲ ልጅ አብዲጋ ያለች ልጅ አለች፣ መገርቱ እሷን በር ከፍቶ ሲገ ከፍታልኝ ሄደች። ከዛ ቪዲዮ ራሱ አወጣችልኝ እሷናት፣ ካባረረኝ በኋላ እሷነች ች ጠብቃ የሰጠች ማለት ነው። ከዛ ምን ተፈጠረ ያችሁት አብዲ መጥቶ እኔም መደብደብ ጀመረ። በንግግር መተማመን የማይችል ሰው በቃ በድብድብ ብቻ ችግርን በድብድብ ችግርን በድብድብ መፍታት የሚችል ሰው አብዲ ብቻ ነው። ዚች ምድር ላይ ካብድ ውጪ በድብድብ ነገርን የሚፈታ አለ ብዬ አላስብም። ይሄ ፍራሻ ከተደረገ እንግዲህ ሶስት ቀኑ ማለት ነው። ሶስት ቀን ይሄ ፍራሻ እጀላይ ላይ ያለው ደሙ ራሱ በየቀን ይኸው አሁን ራሱ ይታያል። ደሙ ማለት ነው በየቀኑ እንደዚህ ይሄ ፍራሻ እቀይራለሁ። አሁን አንድ ሰው ፍራሻ ሲያደርግ እጁ ላይ እስከሚጨርሱ መርፊያቸውን ድረስ ይቀመጣል። ይሄኔ ግን እንደዚህ ደም እየሞላ ማታ ወይም በቀን ሶስት ያው መርፊያ አለኝ ማለት ነው። ለምን እዚህ ኩላሊቴ ጋር የመታኝ እንደ ኢንፌክሽን ሆኖብኛ ማለት ነው። ያመኛል እና ራሴን ራሴን በጣም ነው የሚያመኝ። ከምነግራችሁ በላይ በጣም በጣም ራስ ምታት ራስ ምታት በጣም ነው የለቀቀብኝ ማለት ነው። ትኩሳት በዛ ላይ ለምን ዶ አላቅም ጠፈጠፈኝ እንደ ጅል ሊጥ። ከዛ በቃ ከዛ በኋላ ልነግራችሁ አልችልም። አሁን ይሄ ፈራሻ አሁን ቀን ነው የቪዲዮ የቀረዝኩት ያለውን ምሳ ሰዓት አሁን ተወጋሁበት። ማታ አልወጋበት ብዬ እጄ ራሱ ተነዳደረ። ሰዎች እዚህ ጋር እዚህ ጋር ለብቻው እዚህ ጋር ለብቻው ይሄ ሶስት ይሄ ዛሬ በተረው ሁለት ፍራሽ ተቀየረበት ማለት ነው። እጄ ራሱ ደነዘዘ። መድኃኒቱ በስ ግሉኮስ በቀን አሁን ይህን ሁለት ቀን ትናንትና ዛሬም በትናንትና ወዳም ወሰድኩኝ ማለት ነው። አልሐምዱሊላህ በስ መርፌው ሲያልቅ ይተኛል ብዬ አስባለሁ። እንደዚህ ራሱ ማለት አልችልም ነበረ እዚህ ጋር የመታኝ ዛሬ ግን አልሐምዱላ ተንስቼ ራሱ ወደ ሽንት ቤት እንኳን በራሴ ሄድኩ ማለት ነው። ሲቀጥል ደግሞ ጓደኛ የነበረች አሁን እሷ ወደ ሱቅ ወጥታለች። ወላሂ አንዳንዴ ጓደኛ መኖር ራሱ በዚህ ሰዓት ጥሩ ነው ማለት ነው። እሷ ነበረች። በጣም ሰውነቴ ልክ ብርድ መቷቸው ድንገት እንደታመመ እዚጋ ኩላዜታ መጠቅጠቅ፣ ይህንን እንደዚህ በርግጫ የመታኝ ታፋዬ፣ በጥፊ የመታኝ እራሱ ጆሮዬ የባለፈው ሳይድን በድጋሚ በጥፊ የሚማታው የመታኝ ነገር አሁን ድረስ ያመኛል ማለት ነው። እሱ ነው መሰል ራስ ምታት እንደገና ሌላ ራስ ምታት አመጣብኝ እና እንደዛ ነው እላችኋለሁኝ። አቶ አብዲ ከመማታት ውጭ ችግርን የሰው ልጅ በንግግር ይፈታል። እሱ ግን በቃ ወይ በንግግር አይፈታ ወይ ከነገሮችን አይተው እንግዲህ የሰው ፓስፖርት ሰው ለግበኔ ብሎ ቢሰጥ ምን ችግር አለው? እንግዲህ አንቺ እንደው ሰው እኮ ማለት ነው፣ ለዚህ ደረጃ ሙቀፈል ይሆናል፣ ለዚህ ደረጃ ከብት ይሆናል። እኔ አስቤም አለሜ ማላውቅም አብዴ እንደዚህ ከብት መሆኑን። በቃ እንደዚህ እስኪ ሲመታ ደግሞ ከአንጀቱ ወላሂ፣ በካሜራ አላሳያችሁም እንጂ ሰውነቴን ገርጬ በቁንጥጫ የያዘ ታፋ፣ ይሄ እንዴት እንደበዘለ ታፋያ እንትን በፔንሳ የተነሳ ነው የሚመስሎ፣ እንደዚህ እየጠመዘዘ የያዘኝ ሰውነቴ ማለት ነው። በቁንጥጫዬ የሚይዘኝ በቃ እያንዳንዱ ጅስሜ ላይ የጣቱ እንትን እንዳለ ነው ማለት ነው። እንዳለ የጣቱ ጣቱ ያረፈበት ይሄ ራሱ ዛሬ ነው የጠፋው። እንደዚህ እጁ እየጠፈጠፈኝ ያስታውቅ ነበረ፣ በዚህ ጋር ማለት ነው። ሰውነቴን በሙሉ ሰውዬው እንደ ሰዎቹ መምታት የአማረው እንጂ የሚመስለው እኮ እንደው በቃ ሰው የአባቱን ገዳ አጊቶ በድብድብ አረካ ያለ ሰው። አብዲ የሚያየት ጭራሽ አባቱ ገዳ የመሰልኩት መሰለኝ። እንደ ናት ናት ናቴ ናት ናት እንደው ተናግሮ ሽለሽ ገባሽ ውጪ በስርአት ማለት ሲገባው፣ እኔን ጥፍጥፍ፣ እኔን ድብድብ። ረቢስሚላ፣ ረቢስሚላ። በእኔ እንጃ ለዚህ ደረጃ አብዲ እንደዚህ መሆኑን እንደዚህ የወረደ አስተሳሰብ መኖሩን እኔ አይቼ አላውቅም። አይቼ አላውቅም። ጭራሽ ምን ይለኛል አሞሽ ሐኪም ቤት ሄደሽ ይሻላል። አሞሽ ሐኪም ቤት ሄድኩ። አብዲን አያሳማመኝም ብለሽ ብትለቄ ብትለቂ አሁንም መጥቼ መጥቸ እደበድባለሁ ይለኛል። አያፍርም እኮ አሁንም መጥቼ እደበድብሻለሁ። አብዲ ነው የደበደበኝ የአማመኝ። በአብዲ ድብደባ ምክንያት ነው እንዳትይ፣ ወድቄ አማመኝ በይ ይለኛል። አሁን አሁን እንደዚህ ይባላል። እኔ የታመምኩት እያለሁ ሶሪ እንደዚህ ያደረኩት በንዴት ነው በስሜት ነው፣ ድንገት ቤትሽ ገብተሽ ቤቴ ገብተሽ ስላገኘውሽ እኔ የደበደብኩሽ እንጂ አውቄ አይደለም ያደረግኩት ብሎ የሰው ልጅ ቅርታ ይጠይቃል። ጭራሽ እሱ ምን ይለኛል? አብዲ ነው የመታይ ብለሽ ቪዲዮ እንዳትቀርጪ። ታመሻል አሉ ሰምቻለሁኝ፣ ሐኪም ቤት ሄደሻል፣ መድኃኒት ታዞልሻል ግን በእኔ አይደለም የታመምሽው፣ እኔ አይደለም የመታሽው፣ ወደቅሽ፣ ስትሮጪ ወደቀሽ ነው የታመምሽው። አብዲ ነው ካልሽ ይደበድብሻለሁ። ናና ደብድበኝ፣ ጀምረኝ የለ ና ጨርሰኝ። መግደል ነው እንጂ የቀረ መቼም የምደበድብበት ጅስም አላገኘህም። ሌላ አልቀረኝም እኮ ያልደበደብክ ቢ ቦታ ያልመታኸኝ ቦታ የቀረ ስለሌለ፣ ያለው የቀረውን ቦታ እንግዲህ መግደል ነው ነፍስ መውሰድ ነው እንጂ የቀረ ሌላ እኮ ምንም አልቀረም። ከአንዴ ሁለቴ መታኸኝ ከዚህ በላይ እንግዲህ መምታት ሳይሆን የምትፈልገው መግደል ከሆነ ይፋ መግደል እፈልጋለሁ ነው እንጂ የሚባለው። መጥቼ ድጋሚ ደበድብሻለሁ አይባልም። ለምን ከዚህ በኋላ እኔ አልፈራም። ሲፈጠር ምን እንዳታደርገኝ ላስ ለሴት ልጅ ክብር የሚባለውን ነገር አታውቅም። ከሴት መውጣትህን ረስተህ ሴትን ትረግጣለህ፣ ሴትን ትዘልፋለህ፣ ሴትን ትመታለህ። ጭራሽ ሊያስፈራራ በዲ ቃል ከዚህ በዲ ቃል አስረግዤ አወጣለሁ እደፈርሻለሁ እያለ ሲዝ ሰምታችሁታል ማለት ነው። እኔ እንደው አንዳንዴ ሳስበው ሞኝነት ነው፣ ለምን ግን ሞኝነት አይደለም፣ አለማወቅ በቃ ጅልነት፣ ጅልነት ብዬ ብገልጸው ይሻላል ማለት ነው። እሱም በዚህ ቃል። በዛ ላይ ደግሞ ሰላም ትላንትና ጀምሬ እየደወልኩላት ስልኳ ይጠራል ግን እያነሳች አይደለም። የት ሄዳ እንደሆነ ራሱ አላውቅም። ባለፈው እዚህ ቪዲዮ የሰራን ቀን ተገናኘን። ከዛ ወደፊም እንደዚሁ አገኘኋት ውጭ ላይ ግን ከዛ በቃ ከዛ ጀምራ ጠፋች። የት ሄደች እንግዲህ አላውቅም። ሰይድ ራሱ እያየዋት አይደለም፣ እሷንም እያየዋቸው አይደለም። እንግዲህ አላውቅም ወደየት እንደገባች፣ እሷ ራሱ ጠፋች። ምን እንዳስጠፋት ራሱ አላውቅም። ወደየት ሄደች በቃ ድንግርግር ይለኛል ማለት ነው አንዳንዴ ሳስበው እና በዚህ አጋጣሚ ሰላም የሰላምን ፓስፖርት አብዲ ሰኢድ እንዲሰጥ አልፈለግም ማለት ነው። ይሄ አሁን የመወስደው መርፌ ይሄንን ነው። ይሄ መርፌ እዚህ ጋር ስድስት ነው ምናምን ይቀረኛል ገና ካሁን ለታ ጀምሮ በቀን ሶስት በቀን ሶስት ወገን፣ አሁን ስድስት ቀረኛ ወገና፣ ግን እነግራችሁ አልችልም። እንዴት እንደሚያም እንዴት ሰውነት እንደሚያቆስል እጄ ሁሉ ይሄ ሁሉ ወልቋል። እጄን እንደዚህ እያዞረ የመታኝ ማለት ነው። ይሄ ታፋ ሁሉ ቆሰለ። በቁንጥጫ እንደዚህ የጠመዘዘኝ፣ በእርግጫ የመታኝ፣ በጥፊ የመታኝ ራሴ እነግራችሁ አልችልም። እስካሁን አጣውን ቂቢያ ሰሬ ነው ማለት ነው። ጓደኛዬ ሄዳ ትላንትና ቅቤ ገዝታ መጣ። አሁን ምሳ ሰዓት ላይ ቅቤ አሰረችልኝ። ምሳ ከበላው በኋላ ማለት ነው ቅቤ አስራልኝ ምናምን። ከዛ በቃ ሦስት ቀን ሙሉ እኔ ጋር ነው ያለችው። የዛሬም አልሄደችም ቤቷን ዘግታ፣ ልጆቿን ይዛ በቃ። አንዳንዴ ጓደኛ ከምር በጣም ጥሩ ነው፣ ወሳኝ ነው፣ በቃ አስፈላጊ ነው። ስትታመሙ ራሱ ከጎኖ ነው፣ አይዟችሁ ባይ ይገዳል። ለዛን እኔ ጓደኛ ይኑር፣ እንደው ሌላው ይቅር ምንም አይኖራችሁ በስደት ላይ ምንም አልኖርም ብላችሁ አትከፉ። በስ ጓደኛ ብቻ ይኑራችሁ። ወላይ ጥሩ ጓደኛ ካላችሁ እንደው በቃ ሞት እንኳን ቢመጣ ሞት አትፈሩ። ሌላው ይቅርና ውሃ የሚያጠጣ ውሃ ከዚህ አንስቶ እኔ በዛ ሰዓት ከአብዲ ጋር በወጣሁበት ሰዓት ማለት ነው። መንገድ ላይ ስደርስ ራሴና ዞረኝ ራሴና ዞረኝ ራሴና ዞረኝ። ደም ነበር ባፍንጫ የሚመጣው። በቃ ደም እየወጣኝ ደም ደም እንደዚህ ደም አያችሁ ደም እንደዚህ ሁለት ሶስት ላይ ደም ፈሰሰኝ መንገድ ላይ ያለው። እኔ ነስር በህይወቴ በህይወቴ አንስሮኝ አያውቅም። ነስር የሚባል እኔ እንኳን አይደለም እኔ በዘራችን ራሱ ነስር የሚያነስረው ሰው የለም፣ አያነስረንም ማለት ነው። ልክ እንደ ነስር የማይቋረጥ ደም ባፍንጫዬ ባፍንጫዬ ባፍንጫዬ ባፍንጫዬ በጣም ፈሳሴ። ለካ ነሱ እንደዚህ እያደረገ አጋጨኝ። ራሴን ያን አበጣብጦ ነው እንደዛ ደም እንድፈሰኝ ያደረገ ማለት ነው። በቃ ደም በደም ደም በደም ደም በደም ከዛ ወደ ስራ ሊሄድ ያልኩትን ቀጥ ብዬ ወደ ቤት የመጣሁኝና እንደዚህ አክሚዜ በፋይን። ከዛ ሩጬ እዚህ ከኛ እኔ ካለሁበት ወደ ላይ ወጣ ብሎ ተራራ አለ እሱ ጋር የሆነ የማውቀው ልጅ ነበረ። እንቧይ አምጣልኝ አልኩት። የእንቧይ ቅጠል ይዞ ልኝወጥቶ እሱን ራሱ አፍንጫ ይከትቼ ሊቆም ነው እንዴ መቆሚያ የለውም። ከዛ በግድ ከልጅ ራሴ ላይ አድርጌ ምን ብዬ ምን ብዬ በቃ ሰውነቴን አቀዝቅ ጊዜ ደም መፍሰሱ ቆመልኝ ማለት ነው። ከዛ ደመፍሰሱ መፍሰሱ ከቆመ በኋላ ሰዎች ራሴን ከዛን ቀን ጀምሮ ሊትሆኛል ታለን በእንደዚህ ስል እንደ ጎንበስ ስል ግርብጥ ያለ ነው አይመስለኝም። የኔ ራሱ አይመስለኝም። በዚህ አጋጣሚ ግን ድንገት እናቴ አፍንጫም ብሎ ቢሆን በዛ አጋጣሚ ሞቼ ነበረ። ላላገኘት ፓስፖርት ላልሰጠኝ ፓስፖርት ግን በደንብ ፈልጌ ብሆን እዛ ቤት ውስጥ ሳይደርስብኝ እሱ እንደዛ መፈለጌን እንደቀጠልኩኝ ፈልጌ ብሆን እመኑኝ፣ የሰላምን ፓስፖርት ሳሪ አልወጣም ነበር። ግን ድንገት መጣ ሰላቢ ኮቴ እንኳን የለውም። እንዴት እንዳስደነገጠኝ ብቅአይ ሲል ከላይ ላይ ከራማ የነ ተገፈፈው በዛ ሰዓት ራሱ ማለት ነው። በዛ ሰዓት ሲመታኝ ሰውነቴም ስለጋለ ስለደነገጥኩ፣ ምነው መሰለኝ ህመሙ አልተሰማኝም ነበረ። ግን ቤት ከመጣሁ በኋላ አመመኝ፣ አመመኝ፣ አመመኝ፣ ሰውነቴን አመመኝ። ልክ እስክራቦ ልክ እስክራቦ የሚይዛችሁ ነገር እንዴት ነው? እስክራቦ ግጥም አድርጎ የሚይዝ ወደ ውጭ መንገድ ስትሄዱ የእግር መንገድ ስታበዙ ስትራፖ ይይዛል አይደለ? እኔ ልክ እንደዛ እስትራፖ ያዘኝ። አይገርማችሁም እንዴ? ቁንጥጫ ቁንጥጫ መሰራችሁ እንዴ? ልክ እናት ልጇ እንደምትገር እዝ ተባያ ስር ገብቶ በቁንጥጫ ጠጽስ ከዘን፣ በጥፊ ከዘን፣ በእርግጫ አይመርጥም። ይብላኝ አብዲ ለምታገባ ሚስት ይብላኝ፣ ይብላኝ ከሱ ጋር ተጋብታ አንድ ጣራ ስር ለምትኖር ሴት እኔ በጣም አዝናለሁ። ሶሪ በጣም ከምነግራችሁ በላይ ማለት ነው። ለምን አብዲ ራህማ የለውም። እንግዲህ ሰው ባልና ሚስቱ ነው አንድ ቤት እየኖረ ሙንኪን ሊጨቃጨቅ ይችላል፣ ሙንኪ ሊነዛነዝ ይችላል። እማ አብዲ ረብስምላ ረብስምላ እንደው እንዶ አይጣል አይቀድር። በሉ ሰዎችዬ የአብዲ ብትር አይድረስ። እሱ ኖርማል ሰው እንደዚህ መቀጥቀጥ የለመደ ቢያገባ ራሱ ሚስቱ ነገር ብትለው በንግግር ተመካክረን ችግራችንን እንፍታ፣ ተመካክረን ህይወታችንን እናስተካከል አይለም። በድብድብ ብቻ ነው እሱ ችግርንና ንግግርን የሚፈታው። እኔ ይህን ሁሉ ለሰኢድ ከመተባበር የማይሆን ነገር ሰኢድን ከማገዝ የማይሆን ነገር ለሰኢድ ከመምከር ሰኢድ ከጥፋቱ ተቆጥቦ ከጥፋቱ ተምሮ ሚስቱ ጋር እና ልጆቹ ጋር እንዲገናኙ ነገሮችን ማስተካከል ሲችል ግን አንድ ላይ ያወሩትን ወሬ የሚጠነስሱትን ወሬ እዛ ላይ እንደሰማችሁት፣ አብዲ ብዙ ሚስጥር ነው ያወራው። አብዲ ያልተወራ ነገር አያወራም። ሰዎች ያልተወራ ነገር ካፏ አያወጣም። ግን አብሮ የሚያወሩትን አብሮ የሚጠነስሱትን እዛ ላይ በጣም ብዙ ነገር አፋምልጦታል በጣም ብዙ ነገር። አብዲ አሁን ጥሩ ጓደኛ ቢሆን እንደ ሰው ጥሩ ነገር ቢያስብ ፓስፖርቱንም ሌላ ሰው ጣልቃ ሳይገባ ፓስፖርቷን ለሰላም የሚያስመልሰው አብዲ እራሱ ነበረ። ሁለተኛ ነገር ደግሞ ሌላ ችግር ሳይፈጠር ፓስፖርቷን ለሰላም አሰጥቶ ሰኢድን ቀጥ አድርጎ የጤናም ከሆነ የበሽታም ከሆነ ሸኪ ጋ ወስዶ መቼም ዶክተር ጋ ቢወስዶ ምንም ላይገኝበት ምንም ላይሉ ስለሚችሉ ግን ደግሞ ቁርአን ፈውስ ነው፣ መድኃኒት ነው። ቁርአን ቤት ወስዶ ሸኪ ጋ ቁርአን እንዲቀራበት ማድረግ ሲችል እሱ ግን የብስ እንዲባባስበት የብስ ሰው ላይ ጥላቻ እንዲኖረው የብስ ሰውን በቃ እንዲጠላ ሰው ለሱ ጥሩ እንደማይመኝ ሰው ለሱ ጥሩ እንደማያስብ እያደረገ መጥፎ መጥፎ ነገር ነው የሚመክረው አብዲ ለሰኢድ። በቃ ደስ የማይል ነገር እንደ አንድ ጓደኛ እንደ አንድ ጥሩ ሰው ኃላፊነቱን መወጣት አይችልም። አሁን እኔ ዛ በሄድኩበት ሰዓት እኔ የሄድኩት ሳብቲ ጋር ከመጀመሪያው አንዋደድም። ያው ሱመያ ስትሄድ ስላልተናገርኩ ያለችበትን ቦታ እያወቅኩ ዝም ስላልኩኝ በዛ ሰዓት ላይ አንቺ ነሽ ያገዝሻት አንቺ ነሽ የሸኝሻት በሚል አብዲ ጋር ብዙ ነገር ተዳርሰናል። ሀታ ፖሊስ ይዞ ራሱ እስከሚያስፈልገ ቤቴ እስከሚሄድ ድረስ በጣም ብዙ ነገር አድርጓል። ያላደረገውን ነገር ጠይቁኝ ማለት ነው። ያ ሁሉ ነገር አልፏል፣ አውቃለሁ ግን ደግሞ አማራጭ ስለሌለኝ ላዝም ተዳፍሬ መግባት ነበረብኝ አብዲ ቤት ውስጥ። አብዲ ቤት ውስጥ ግን ገብቼ ያኔ ያጋጠመኝን ነገር ሁላችሁም አይታችሁታል ማለት ነው። ግን አልሐምድሊላሂ አላህ ሁሉም ነገር አላህ የጻፈው አላህ የቀደረው ነው የሚሆነው። አላህ ከጻፈው ውጭ ወላሂ ለአዚ ምንም የሚሆን ነገር የለም። ግን እሱ ሁሌ እንከፍ ነው፣ ሁሌ የማይቀየር ሰው በህይወቱ ልብ ውስጥ ጥላቻ። እኔ ብትጠይቁኝ ያንን ነገር የዛ ጊዜ ያደረገኝን ነገር ረስቻለሁ። እንደው ያንን ያለፈ ታሪኩን እኔ ለአብዲ አንስቼበት እንዲጎዳ አስባለሁ ብዬ ጊዜ ካለቀ ነገር ከሄደ በኋላ አላስብም። ለምን እኔ እንደዚህ አይነት ልብ ስለሌለኝ። አሁን እኔ ይህንን ቪዲዮ አሳይቼ መክሰስ ይችላለሁ፣ ግን ምንድነው ችግሩ? እኔ ወረቀት ስለሌለኝ ብዙ ከላይ ከታች ማለት ያስፈልጋል። አሁን እሱ ሰው ያውቃል፣ እኔ እንደሱ ሰው አላቅም። ብዙ ብዙ ብዙ ነገር ያውቃል። ይህን ቪዲዮ ከፈለገ ሳይድን ራሱን ያስጠፋል፣ ከዩቱብ ላይ ማለት ነው። ከዩቱብ ላይ ቢያስጠፋ ራሱ ኔጀላ ያለ ያንን እንኳን እንዳላሳይ ማድረግ የሚችሉ ሰዎች ናቸው እኮ፣ ችግር አለባቸው። ሳይድን ራሱ ለተንኮል ተባበረ የንቢለው ያደርጋል። አሁን ላይ እኔ ራሴ ሳይድን አላም ነው፣ ለምን አንዴ አምኜ ስለከዳኝ ማለት ነው። ባላሰብኩት መንገድ ነገርን ስላበላሸብኝ እንደዛ ድጋሜ ሳይድን ላምንም ላስብም አልችልም በፍጹም። አላደርገውም እኔ እንጃ በስ የሰው ልጅ ለዚህ ደረጃ እኔ እንጃ እኔ እንጃ እኔ እንጃ እኔ እንጃ እኔ እንጃ የሰው ልጅ ልቡ እንደዚህ ጥቁር ከሆነ ወይ የሰው ልጅ ሁለት እግር ክፉዎች ነን ክፉ የመጨረሻ ክፉ ነን እኔ እንጃ ብስም